ከሱ እንድመጣ ነው የፈለጉት። ያንን ስራ ማቆም ይፈልግ ነበር። ምክንያቱም አንድ ቀን አራት ወር ሙሉ ሶስት ወር ከምናምን ነው። በመሀል እኔ እዛ የሰራሁት አራት ወር ነው፣ ግን በመሀል ያስቆመኝን ያስቆመኝን ሁለት ሳምንት አስር ቀን ተ ያለኝን እንትን አልጠይቀውም። ገባችሁ አይደለ? ሶስት ወር ከምናምን ነው የሰራሁት ማለት ነው። አንድ ቀን ብሬ አሞኝ ነው አክም ቤት ሲሄድ ብሬ ሰጠኝ እንዴ። አንድ ቀን ብሬን ሰጥቶኝ አያውቅም። ብር ካልተሰጠኝ የሊና ረፍት ካላገኘው ስራውን ካልቻልኩት ምን እሰራለሁ ብዬ ልወጣ ነበር፣ ግን ከምገፋው ብዬ እንትንላለውኝ ብዬ ከራሱ አንድ ቤት እምጣ ሱቁን ዘግተሽ ነ ያለ፣ እሺ አልኩትኝ ሱቁን ዘግቼ ሄድኩኝ ማለት ነው፣ ወደ ቤት። ከዛ በኋላ ስራውን አቆምኩት በአራት ወሬ። አሁን ሰባት ወር ነው። ሶስት ወር ሙሉ ብር ብር ብር ብር ብር ብዬ በየቀኑ እንትንላለውኝ ሁሌ ጠይቃለሁ። ስለ ቤት ውስጥ የሚያወራውን ስለ ቤት የምነገረው የሚባለውን ነገር እዚህ ላይ ማውራት አልፈልግም። ሰባት ወር ሆነኝ። አሁን በስተ መጨረሻ ልጨርስላችሁና፣ በስተ መጨረሻ መሲህ ቤት ውስጥ ታያኛለች ስትመጣ፣ ምናምን ስራ ስለሌለኝ ምናምን በጣም አዛዘንኳትኝ። ከዛ በኋላ ለአንድ ወር እኔ ጋር ከምትቀመጪ ስራ እየፈላለኩልሽ ትሰሪያለሽ ብላ ጠራችኝ ማለት ነው። ሄድኩኝ። ሱቋን እንደዚህ አሁን ቤቷን ከመጀመሪያ ቤቷን ከመክፈቷ በፊት ምናምን ዝም ብላ በቃ ትጠራኝና የሆነ መስታወት ምናምን ጠራርጊን ምናምን ብላ የፓርታይ ምናምን ትሰጠኛለች ስለማሳዝናት ማለት ነው። እንደዚህ ብላ ጠራችኝና ለአንድ ወሬ ኔጋ ትሰሪያለሽ ብላ ጠራችኝ። ሄድኩኝ። ከዛ ጎበዝ ሆኜ ተገኘው ከእሷ ፊት ለፊት ማለት ነው። ስለዚህ ቀጥለሽ ኔጋ እንድትሰሪ ይፈልጋሉ እኖሲ ላሰራልሽ ይፈልጋሉ በእኔ ስር ትሆኛለሽ አለች መሲ። እስካሁን ድረስ እናቴ ትሙት አታቅም ማለት አታቅም። በቃ ስለእኔ አልነገርኩትም። የእሱ ነገር ይሄ ነገር፣ እኔ አሁን ሶሻል ሚዲያ እነ ሙኒት አለች ሁላችሁም አላችሁ ሳሪ አለች አይደለ፣ ደውዬ ብሬን ተቀበይልኝ ማለት እችላለሁ። ብሬን ተቀበሉልኝ፣ እኔ ብሬን መውሰድ እፈልጋለሁ። ግን ወንድሜ ነው፣ አብሬ አንድ ላይ አጉርሶኛል፣ ከእጁ በልቻለሁ፣ ጠጥቻለሁ። ቤቱ ኖር ያለው እናቴ ባቴ ቢሆኑ እንደዛ እጄን ቆርጬ ነው የምጥላቸው። አረም እንደሱ ስለማስበው ሚዲያ ለማውጣት እሱን አልፈልግም፣ አንገቴ ብቆረጥ ሳሪ ጋም ሙኒት እንትና ጋር መሲ ጋም ገመናው እንዲደርስ አልፈልግም። በሰጠኝ ቀኝ ስጠኝ ብዬ ክዩ ብር ፈልጋለሁ። ክዩ እኮ እንደዛረት ነገር የለኝም ካለ እሺ፣ ወንድም፣ ችግር የለውም አትጨነቅለዋለሁ። እና ትሙት፣ ክርስቶስን መማል አይጠበቅብኝም። እውነት እውነቱ ነው፣ ውሸት ውሸት ነው። በኮንፊደንስ ነው የማወራው፣ ምክንያቱም አቅስላለኝ ማለት ነው። እንደዛ እያልኩኝ መሲ ጋር ሄድኩኝ። አንድ ወር ስቲል ነው አንድ ወር አልጨረስኩም አንድ ወር ከመጨረሴ በፊት መሲን ነው ሲያሰራልሽ አለው ስትለኝ፣ እኔ እኮ ነው በቄ ነው እንትኔን ያሰራልኝ ከኢትዮጵያ ማምጥቶልኝ ሁሉ ነገር አድርጎልኝ ቲኬቴን ቢዛን ችሎልኝ አበድሮልኝ ኩዌት ላይ ችግር ስለነበረብኝ ችግሬን ስለማት በቄ ጋ በጣም ስለምንቀራረብ እሱ ነው ያመጣልኝ አይዲዬንም ያሰራልኝ አንድ ነገር ሳይወስድ እሱ ነው። አሁን ደግሞ ከበቄ ጋር ስለተጣላን ሰው ስላጣላን ብሬሽ ካልሰጠሽ ብሬን ካልሰጠሽ ልሰጥሽ አልችልም ላሰራልሽ አልችልም፣ እንደውም ኦክቶበር 30 ካላመጣሽ ብሎክ አድርግሻለሁ ብሎኛ ስለ ታይ ምንም አያመጣም አለኝ። ገባችሁ? ምክንያቱም እኔ አልፈልግም። አሁን ግን ጥሩነቱንም አወራለሁ፣ ደግ ክፉነቱንም አወራለሁ። እኔ ሴት ልኝ ነኝ። ከሌሊቱ አራት ሰዓት ነው ከቤቴ ውጪ ብሎ እሱንም አንድ ብር ሳይሰጠኝ ከበቄ ጋር ሄዶ ተናግሮ ነው። ከዚህ በኋላ በቄ ያለሽን ብር አይጠይቅሽም ብሎ ነው። ገባችሁ? አይጠይቅሽም ብሎ ነው እንትን ያስወጣኝ እንጂ ወይ እንደውም እኔ ክፉ ሆኜ አንቺ ክፉ እኔ ጋር በልተሽ እንደዚህ ትኛለሽ ብሎ አፍንጫዬ ላይ ብሬ ወርውሮብኝ ከቤቴ ውጭልኝ እንኳን አላለኝም ገባችሁ አንድ ብር የታክሲ እንኳን አስራ ሶስት ብር የሚሄድበት መሲ ጋር የሚሄድበት የአስራ ሶስት ብር ነው ያንም ብር እንኳን ሳይሰጠኝ እኔ እንደዚህ እያከበርኩኝ እንደዚህ እያልኩኝ ከሌሊቱ አራት ሰዓት በኢትዮጵያ አስር ሰዓት እኩለ ሌሊት ከቤቴ ውጭልኝ ብሎ አስወጣኝ ስለዚህ እኔ ዛሬ ጥሩነቱንም ደግነቱንም እያወረ ስለሆነ እንደዛ ነገር እሱ ስላደረገ መቼም ክፉ ለኔ ጥሩ ነው ብዬ አላስብም። ለምን ሴት ልጅ ነኝ። ዛሬ መሲ ባትኖር ኔ ብላ ሎኬሽን ባት ልክልኝ ኖሮ ዱባይ ምድር ላይ መንገድ ላይ ነበረ የማድረው እኔ ማለት ነው። ያንን ቀን ጎዳና ላይ ነው የማድረው። ስለዚህ ማለት ነው ብሬት ተሳሰበና ቆራርጦ ቆራርጦ በኮሚሽን እና በደሞዝ ያላወራሁትን እራሱ ቢያንስ እኔ አይዲ አለኝ ማለት ነው። ሺህ አምስት እንኳን አልከፈልኝ፣ ሺህ ሶስት ነው የሚከፍለሽ በኩራት ስለ ችግር የለውም ያለኝን ብር አቄም ብቻ ስጠኝ አልኩት። እንትኑ ስላስ ያሰራኝን ደግሞ በኮሚሽን ያሰራኝን አስቦ ተሳስቦ መቶ ድራም ጨመረልኝና ችግር የለውም ብዬ ያንን ብር እኔ ከሱ የወሰድኩትን አቆጣጥሮ ምናምን 3205 ብር እኔ እኔ እንደሰራውት ከሆነ መጀመሪያ አንድ ወር ከ17 ቀን ከሰራ ወደ 4500 ብር ምናምን ነበር የምሆነው። ግጹን እየተናገርኩ ስለሆነ ወደ 4500 ድርሃም ነበር ከሱ ጋር ያለኝ። አንቺ እኔ ጋር ያለሽ 3750 ድርሃም ነው ብሎኝ 510 ብር ቤት ውስጥ የሰጠኝን የታመምኩበት ቀን የሰጠኝን ምናምን ሰጥቶኝ ማለት ነው ሰጥቶኝ በቃ ሰጥቼሻለሁ። ቅዱስ ገብርኤል ሌባዎችን አንገት አስደፊዎችን አንገት አስደፊ ምቀኞችን ጠላቶችን አንገት፣ እኔ ነኝ ምቀኛው ማለት ነው። አንደኛ ሁለተኛ ነገር ደግሞ መሲ ጋር ከገባው በኋላ አንድ ቀን ጠይቅልኝ ብዬ አልነገርኳትም። ጸቡ ከመሲ ጋር ነው አሁን ማለት ነው። አንድ ቀን ክያን እንደዚህ ብለሽ ጠይቅልኝ ብዬ አንድ ቀን ቅዱስ ገብርኤል ይድፋኝ፣ አንድ ቀን አልጠየቅኩትም። ሰማዕቷን እሷ በሰማዕቷ አይደራደርም ማለት ነው። አንድ ቀን አልጠየቅኩትም። አልነገርኳትም ለሷ ጠይቀሽ ብሬን ተቀቤልኝ አላልኳትም እኖ ሲ ላሰራልኝ ስለምፈልግ በቂ እንደውልሽ ጠይቂ። ስለ በቄ አያወራኝም ብሩን ስላልሰጠውት አልኩ። ብሩን ስላልሰጠው በቄ አያወራኝም። ሶ ምንድ ነው የማደርገው? ብርሽ የት ነው ያለው? ምንም አልሰራሽም። እዚህ ከመጣሽ ግማሹን ትንሽ ነገር የሆነን ሰጥቼዋለሁ። እንደዚህ ይሄን አራት ሺ አምስት መቶ ወይ ወደ አምስት ሺ የሚሆነ ደግሞ ክያጋ አለኝ ብዬ ተናገርኳት። ያንን ቀን ነው እንጂ ጠይቅልኝ ብዬ ወይ እሷ እንድትጣላ ምናምን ፈልግ አይደለም የነገርኳት ማለት ነው። ገባችሁ አይደለም ስለዚህ ምን ምን ይለኛል፣ መሲናት እሷ ጋር ስለገባች እሷ እኔ ጋር መጣላት ስለምትፈልግ መሲናት እንደዚህ ብላ እንድታወራ ያደረገችሽ አለኝ ማለት ነው። መሲ አንድም ቀን እንደዚህ እንትን አላለችኝ። እሷ ጋር ስላለው ሳይሆን ስላልነገርኳት ለምን፣ በፊትም ደውዬ እንትን ማለት ይችላል። ሚዲያ ላይ እንዲወጣም ስለማልፈልግ፣ በውስጥም እንደዚህ እንድጣሉ ስለማልፈልግ ክሎዝ ናቸው እነሱ፣ ቅርርብ ጓደኛሞች ናቸው ይተሳሰባሉ ማለት ነው። ስለዚህ እንደዛ ሲልኝ እሻልኩት 3200 ብር ከበቄ ከዚህ በኋላ አይጠይቅሽም ብሎ አምስት መቶ አስሩን ብር ቆራርጦ አስወጣኝ። መሲ ጋር ከገባው በኋላ ምን ይላታል? ለመሲ አንቺ ነሽ አንገቷን ቀና አርጋ እንድታወራኝ ያደረግሻት አላት። ይሄ ማለት እኔ አንገቴ እንደፍቼ አራት ወር ሙሉ እሱን ጠብቄ ያለው ብሬን እንድሰጠኝ ወር ስራ እኔ ኢቭን እኮ የማዳም ቤት እንኳን በሺ ስምንት በሺ ስድስት እንኳን አግኝቼ ለምን፣ የሰው አይን ማየት ስለማልፈልግ አንድ ኩቡዝ እኮ መብላት አያቅተኝም። በሺ አምስትን በአንድ ሺ ድራም አይዲኖረኝ ልገባ እችላለሁ። የትም እማራት ውስጥ ማለት ነው። እንኳን ለእኔ ማለት ነው እንኳን ለእኔ አምስት ዓመት ሙሉ አረብ ሀገር የሰራው ሴት ይቅርና ማለት ነው። ስለዚህ ቤቴን ያበላውሽን ያጠጣውሽን አልክፍል እኔ የተጠቀማቸውን ቃላቶች እዚህ ላይ ካወራሁ እግዚአብሔር ነው የምላችሁ። ከሰው ነው የምትቆራረጡች፣ ከዚህ በኋላ ከማንም ጋር አትቀራረሙ። የተናገረው የምናገሩ ካፋቸው ከአንድ በታቸው የሚመጣውን ቃላቶች ከተናገርኩኝ ማለት ነው። ስለዚህ አንቺ ነሽ አንገትሽን ቀና ብለሽ እንድታወር እዚህ ከገባሽ በኋላ ነው ብርሽ ነጠየቅሽኝ እንጂ፣ አንድ ቀን ቀና ብለሽ አውርተሽን ታውቂያለሽ? ምክንያቱም ስለማከብረ አንገቴን ቀና አድርጌ እሱን ማውራት አልችልም። ገባችሁ? እኔ እሱን ስለማከብረ፣ ወንድሜ ነው፣ ታላቄ ነው፣ አባቴ ነው፣ ጓደኛዬ ነው። መክሮኝ የሆነ በቃ እኔ እንደ እንተ እንደ ያዞረኛል፣ ይጥለኛል፣ ምናምን እንደዛ ነገር አለብኝ። ገባችሁ አይደለ? ችግሬን ያንን ሰዓት ላይ ይረዳኛል። ስርበኝ እርቦኝ እንዳይርበኝ ስልጆች ስናገሩ እንዳትናገሯት ነው የምለኝ። ገባች አለ ያከብረኛል አከብረዋል። ተረዳንሽ እናት፣ ቆይ በጣም ተረዳንሽ። ያዞረ ቆይ በጣም ተረድተንሻል። አሁን ዋናው ነገር ማለት ነው። እስቲ ቆይ አክስት ሄዱበት ትንሽ ቆይ፣ እሷ ትረጋጋድ ነው እናንተ ሄዱበትና፣ አሁን ዋናው ፖይንቱ ዋናው መልዕክቱ የስንት ወር ገንዘብ ነው ክያ ጋር ያለሽ? የአራት ወር ማለት ነው። ከእሷ የተቆራረጠ ምናምን ተሳስብናል። ሶስት ሺ ሰባት መቶ ነው ኔጋ ያለሽ። ሰባት መቶ ሀምሳ ነው ኔጋ ያለሽ ብሎኛል። ያንን ቀን አምስት መቶ አስር ብር ደግሞ ከእሷ የተቀበልካቸው ናቸው። ስለዚህ ሶስት ሺ ሁለት መቶ ምናምን ሶስት ሺ ሁለት መቶ ሀምሳ ምናምን ደግሞ ለበቄ ነው የምሰጠው እንጂ ለአንቺ ያሰጥም። ከዚህ በኋላ እንዳትጠይቅኝ አለ። እሺ ልሽ፣ ቆይ የአራት ወር ደሞዝ አለሽ። በወር ስንት ነበር የሚከፈልሽ? መጀመሪያ ላለው ዋትሳፕ ላይ ቼክ ባይሻ አንዴ ኪዩ በወር ስንት ነበር የሚከፈልሽ መጀመሪያ ይቀጠሪም በሁለት ሺ ነው በሁለት ሺ ድርሃም በደሞዝ ብቻ እሺ ሁለት ሺ ድርሃም ስለዚህ ሁለት ሺ ድርሃም አራት ወር አልተከፈለሽም ማለት ስምንት ሺ ድርሃም ነው የሚመጣል ሁለት ሺ ሁለት ሺህ ሳይሆን አንድ ወር ከአስራ ሰባት ቀን ሰራሁኝና በደሞዝ እና በኮሚሽን ነው የምትሰሪው አለኝ አልኳችሁ እኮ እሺ፣ አሁን የአንቺ የቀረብኝ ብርምት ሺ ስንት ነው ቶታል? እንደዚህም ካልሰራ ነው አንቺ፣ ቶታል ቀረ አራት ወር ስላልሽ፣ እኔ ያባዛሁት በሁለት ሺ ከሆነ አራት ወሩን እናብዛው ከዛ ላይ ሲጀመር አንስቶ የተናሁን ሁሉን አልያዝኩም። ምን ምንም ግራ ገባች። ቆይ ልንገርህ ጋር እኔ ክሊል አድርግልክ አሁን እሷ እኔና እሷ እሷ የምትለው ምንድን ነው? ለምሳሌ እኔ አንድም ልጅ አለች። እንደውም እሷ ብትገባ ደስ ይለኛል። ቆይ ደውዬ ይጠራት አለኝ። ከእሷ ጋር ምሳሌ ነበረችው። እኔ እየሄዳችሁ ብቻ መመለስ ለእኔ ስራ አይደለም። ስለዚህ በቃ እኔ እየገባውኝ እወጣለሁ። በቃ ተቀመጥ፣ ምክንያቱም ስራ የለም። ያች ልጅን ለእሷ እንኳን በዋትሳፕ ላይ ሜሴጅ እንኳን አለ። ሄዳችሁ መመለሳችሁ ለእኔ ምንም አይደለም። ኦርደር ካልወጣልኝ፣ እኔ ካልሰራውኝ ደሞዝ መቁጠር ስለሆነ ቤት ተቀመጭ፣ በቃ እኔ ራሴ ገብቼ እየሰራውኝ ይወጣሉ። አሁን እሷ የምትለው ምንድነው? ቤት የተቀመጥኩበትን ያረፍኩበትን ስራ ቦታ ያልሄድኩበትን ለምንድነው ያላሰብክልኝ እሷ የምትለው ስራ ቦታ ያልሄድኩበትን ቤት የተቀመጥኩበትን ቤቱ ስታደስ የነበረውን ለምንድን ነው ያላሰብክልኝ ነው። ሌላውን ሂሳብ ተሳስበው የአራት ወር አለኝ የምትለው እሱን ነው። በቃ አንድ ላይ ሂሳብ አድርገው ነው እንደዚ የምትለው። አራት ወር ሙሉ አልሰራችም አንተ ጋር። ይሄውና ጽፌልሃለሁ። እያንዳንዱ በማስረጃ ነው። ቪዲዮ እንትን ስናስብ ሂሳብ ስታሰብ ቪዲዮ አድርጊያታለሁ። እያንዳንዱ ነገር በማስረጃ ነው እንትን ያደረግኩት። ገባ። አራት ወር ሙሉ ሳይሆን ለምሳሌ አንድ አንድ ወር ከምናምን ሰራች፣ በስነ ስርዓት ሰራች። ከዛ በኋላ ትሄዳለች። አንዳንዴ ደግሞ አመመኝ ስትል ኦኬ፣ ቅሪ ችግር የለውም እላለሁ። ከዛ ተነስታ ትሄዳለች። ከዛ ኦርደር ሳይወጣ ሲቀር ሰው ደግሞ ኦርደር ካልወጣልኝ እኔ ካልሸጥኩኝ ለእሷም ሁለት ሺህ ብር ለሌላውም ሁለት ሺህ ብር የመክፈል እንትን የለኝም። እንዴት አድርጌ ነው የምሰጠው? ኦርደር አለ እኮ እያንዳንዱ ነገር እኮ አለ። እርሴቶች አሉ፣ እያንዳንዱ እርሴቶች አሉ። ኦኬ እያንዳንዱ እርሴቶች አሉ። እሷ ከአፏ ጥሩ ጥሩ ነገር የተናገረቻቸውን ፈጣሪን ስለፈራች እንጂ እንደተገፋች ከኋላ ተወርውራ ፑሽ እንደተደረገችው ቢሆን እኔን ገደል ለመክተት ነበረ። ግን እያንዳንዱ ሂሳብ ማሚ አለች፣ ሳሪ አለች፣ መታችሁ ሱቅ ማለት ነው፣ ደረሰኝ እያንዳንዱ ደረሰኞች አሉ። እኔ አሁን ምንድን ነው የፈለገችው? የምለውን ነገር ብቻ ነው የምፈልገው። ገባሽ? ቪዲዮ አለ፣ እያንዳንዱ ሂሳብ ሲደረግ ቪዲዮ አለ። እያንዳንዷ እያንዳንዷ እሷም ለምንድን ነው ማትከፍለኝ? ያለእኔ ታዳምጡኛላችሁ። አንድ ጊዜ በምትግባቡበት ቋንቋ ልጠይቃችሁ። አንድ ጊዜ ስሙኝና፣ ሁለታችሁም ሳታቋርጡ አንድ ጊዜ አዳምጡኝ። መጀመሪያ ደረጃ ላይ እች ልጅ እናት ወደዚሁኝና ስሚኝ። መጀመሪያ አንቺ አራት ወር ሰርቻለሁ ብለሻል። አሁን ቀጥታ ወደ ፖይንቱ ስንሄድ አራት ወር ሰርቻለሁ ብለሻል። በወር ሁለት ሺ ይሰጠኝ እንደሚሰጠኝ ነበር የተግባባ ነው። ከዛ በኋላ ቆመ በኦቨርታይም ነው የተባልሹ? በምንድን ነው መጀመሪያ? እሱን አስረጅን። አንድ ወር ከ17 ቀን በ2000 ሰራው፣ እሱን አባዛው በሱ ጋያዥ አንድ ወር ከ17 ቀን በ2000 ሰራሽ። እሺ ቃሪዎቹስ? ከዛም በኋላ በኮሚሽንና በደሞዝ ነው የሚከፍልሽ አለኝ እኔ በቀን ከማወጣቸው ኦርደር እና በወር በደሞዝ ማለት ነው። ያንን የእኔ ስህተት ስለማምኑ አልተናገርኩትም፣ ያኔ አልጠየቅኩትም። ችግር የለውም ስንት ነው የምትከፍለኝ? ስለ ችግር የለውም ጠይቀን፣ አክስቴንም በሆን ጠይቀን እነግርሽ አለው። በወር በደሞዝ እና በኮሚሽን ስንት እንደሚከፈል አለኝ። እሺ አልኩት። በስተመጨረሻ ወደ ዋጋ እንትኑ ሲመጣለ በስተመጨረሻ ስጠይቀው፣ እሱን በሺ አምስት አልከፍልሽን ሲ ሶስት ነው የሚከፍልሽ በኮሚሽን እና በወር በሺህ ሶስት ነው የሚከፍልሽ አለኝ። በኮሚሽንም በወርም ደሞዝሽንም አንድ ላይ ጠቅልሎ በ1300 ነው በቃ የምሰጥሽ አለሽ እና የሆነ ኮሚሽን በሰራውን ባወጣው ዕቃ ከመቶ ለምሳሌ አስር ፐርሰንት ማለት ነው ሳሪንም ደውሎ ጠይቋታል። እንዴት አሰራሩ ባቸው እቃዎች ሊስቶች አሉ። የሸጥሽባቸውን ታቃችላሉ። ኮሚሽኑ እሱን አውጥቶ መቶ ድርሃም ሰጥቶኛል። ከአንድ ከዘጠኝ መቶ ዘጠና ስምንት ድርሃም አንድ መቶ ብር ዘጠና ዘጠኝ አንድ መቶ ብር ጨምሮልኛል። ወደ እሱ ጋር ተመልሰን እንምጣና አሁን አንድ ወር ከአስራ ሰባት ቀን በሁለት ሺህ ሰርተሻል። የተቀሩት ቀኖችሽ በሺ 300 ነው የምንይዛቸው። ከኦቨርታይም ውጭ ይዟቸው ሺ አምስት ነው ያልኩት እኔ ኮሚሽን እና ደግሞ ሺ አምስት ነው ስለ አያልፈልግም፣ አልከፍልም ስለ እሺ ያልኩት ሺ ሶስት ያዘው፣ ችግር የለው ምክንያቱም ተነጋግረኝ ያለፍ ነው ስለሆነ ስለዚህ ያ ማለት ሁለት ወር ከአስራ ሶስት ቀን ነው። ሁለት ወር ከአስራ ሶስት ቀን በአንድ ወር ብቻ አይደለም ሀያ ሶስት ቀን ነው የሰራሁት። ከዛ በኋላ በደሞዝሽ እና በኮሚሽን እንቀናንሳለን። ሁለት ወር ከአስራ ሶስት ቀን በአንድ ሺ ሶስት መቶ ሂሳብ ሆነ። ከዛ እዚህ ላይ እንግዲህ በምትሸጩ ነው ታስቦ በፐርሰንት የሚሰጥሽ ያልሽውን እሱ የስንት እንዳለሽ አንቺ እዚህ ላይ ትደምሪያለሽ ማለት ነው። ስለዚህ አሁን ከነዚህ ላይ ከነዚህ ላይ አንድ ወር ከአስራ ሰባት ቀን በሁለት ሺ ሰርተሻል ከዛ ደግሞ ሁለት ወር ከ13 ቀን በ1300 ሰርተሻል አይደለ። እነዚህን ደምሩልኝ እስቲ ጋይስ የነዚህ ከነዚህ ድምሩ። ስንት ተሰጠሹ? ለአንቺ ስንት ተመለሰልሽ? የወሰድሽው ብር ስንት ነው? ከዚህ ላይ አስ 510 ብር ብቻ ከዚህ ላይ 510 ብር ብቻ ነው የወሰድሽው ድምሮ እሺ፣ 510 ብር 510 ብር ተቀብለሻል።

አዎ ሂሳቡ ይሰራ እና ይቀናነስላት ከዛ በኋላ ይህን የሚያክል የሰራችው በዚህ ነው ትለናል አንተ ይህን የሚያክል ደግሞ በዚህ ነው ትለናል ስለዚህ አሁን እሷ ያለችው ሰላሳ ሰባት ቀን በ20 ነው የሰራሁት ነው የምትለው ሰላሳ ሰባት ቀን ደግሞ በ20 ማለት 3133 ብር ይመጣል ከዛ እሱ ሲመጣ የቀረሽ ደግሞ ያኛው ሁለት ወር ከ13 ቀን ሁለት ወር ሙሉ ከዛ በኋላ ደግሞ እዚ ጋር የሁለት ወር ሙሉ ደሞዛለሽ 2600 ከዛ እንደገና አንድ 13 አለሽ ነው እሺ ባለች አንድ ጊዜ ልምጣ በአራት ወሩ ልስራውና ከዛ አንተ ትቀናንሰዋል ከዛ እዚ ጋር ደግሞ 1300 ሲካፈል ለ30

600 ሲደመር 563 6000 6296 ብር። ሌላ አለች፣ ተጨማሪ ቀን እዚህ ላይ ከአራት ወሩ ውጪ ከአራት ወሩ ውጪ የለኝም ምንም። አራት ወር እራሱ ሙሉ አልሰራሁትም፣ ነግሬሃለሁ። የሰራሁት ከዚህ ላይ ሲቀነስ ስንት ነው? ሰጠኛል እሱ አምስት መቶ አስር ብር ማይነስ 786 ብር ነበረ። እሺ ይላል እንግዲህ። ይሄ ኮሚሽን ምናምን ከሚለው ውጪ ማለት ነው። እሺ ኪያ ደግሞ አንተ የለባትም ቀን የምትለውን ነገር አሁን ንገረን። 5786 ብር አለኝ ብላለች፣ ያንተን ደግሞ ንገረን። ቆይ አንዴ፣ ወደ ሌላ ሰርክ ልላክና በቪዲዮ አብርቼው እንትን ልበል። ቆይ አንዴ፣ ብሩን ያስብልህ። አዚዛ አዚዛ አዚዛ፣ እኛ ቤት በቀደም እንደዚህ ስትጽፊ ቦለኩሽ መሰለኝ። አሁን ሳብኩሽ። ምንድን ነው የምትፈልጊውን ምንድነው? እንዲጣራልሽ የምትፈልጊውን ነጊቢ፣ አስረጅ ማሪ፣ ነጊቢ